ሰላም ጤና ስጥልን፣ ተከበራችሁ ተመልካቾቻችን። ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎችን ወደ እናንተ እያደረስኩ ሰማህር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይት አደርጋለሁ። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። ህመምተኛ የያዘ በማስመሰል ሳይረን እያስጮኸ የፍተሻ ኬላ ለማለፍ የሞከረው የአምቡላንስ ሹፌር የኮንትሮባንድ እቃ ጭኖ በቁጥጥር ስር ዋለ። በምስራቅ ሸዋ ዞን መተሃራ ከተማ በአምቡላንስ ተሽከርካሪ ወደ ሕክምና ተቋም ታማሚ በአስቸኳይ ለማድረስ በማስመሰል ሳይረን እያስጮኸ የፍተሻ ኬላ ለማለፍ የሞከረው የአምቡላንስ አሽከርካሪ የኮንትሮባንድ እቃ ጭኖ ሲጓዝ በቁጥጥር ስር መዋሉን ፖሊስ አስታውቋል። የመተሃራ ከተማ አስተዳደር ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር ሽፈራው መለሰ እንደገለጹት የሰሌዳ ቁጥር ኮድ አራት 01299 አፋር የሆነ ለጤና ተቋማት አገልግሎት የሚሰጥ አምቡላንስ እያሽከረከረ ከአፋር አዋሽ ከተማ ወደ አዳማ ከተማ ታማሚ ጭኖ ወደ ህክምና ተቋሚ የሚጓዝ በማስመሰል ሳይረን እያደረገ ኬላ ለማለፍ ሲሞክር በተደረገ ፍተሻ ከ1.3 ሚሊዮን ብር በላይ የሚገመት የኮንትሮባንድ ዕቃ ጭኖ መገኘቱ ተገልጿል። የአምቡላንስ አሽከርካሪው ከተመደበበት የስራ መስክ ውጪ ከ1.3 ሚሊዮን ብር በላይ የሚያወጣ የተለያዩ አይነት የሲጋራ ምርቶችን በመጫን ሲጓዝ ቆርክ የተባለ የፍተሻ ጣቢያ ሲደርስ ታማሚ ጫነ በማስመሰል ሳይረን እያደረገ ለማለፍ ሲሞክር በቁጥጥር ስር ብሏል። አምቡላንሱ የኮንትሮባንድ ዕቃ ጭኖ ሲጓዝ ታማሚ ጫነ ማስመሰል ከጎኑ የህክምና ባለሙያ ጋውን የለበሰ ሰው አስቀምጦ ሲጓዝ የነበረ ሲሆን የፍተሻው ጣቢያ ላይ የተመደቡ ፖሊሶችን በመጠራጠር በቁጥጥር ስር ሊያውሉት ችለዋል። መንግስት ለታማሚዎችና ለወላድ እናቶች ግልጋሎት እንዲውል በከፍተኛ ወጪ ያስገባቸው የአምቡላንስ ተሽከርካሪዎች ለሌላ ተግባር ማዋል ትልቅ ወንጀል መሆኑን የገለጹት ኢንስፔክተር ሽፈራው መለሰ በአምቡላንስ አሽከርካሪውና በተባባሪው ላይ በቂ ማስረጃ በመገኘቱ ለፍትህ እንደሚቀርቡ ገልጸዋል። የፀጥታ አካላትን አልባሳት ይዞ ሲንቀሳቀስ የተገኘው ግለሰብ በቁጥጥር ስር ዋለ። በኦሮሚያ ክልል ሰሜን ሸዋ ዞን ግራር ጃርሶ ወረዳ ውስጥ በርካታ የጸጥታ አካላት አልባሳት ትጥቆችና የጀለቢያ ሻርፖችን ይዞ ሲንቀሳቀስ የተገኘው ግለሰብ በቁጥጥር ስር መዋሉን የወረዳው ፖሊስ አስታውቋል። የወረዳው ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር ባይሳ ደቦል ለብስራት ሬዲዮ እንደገለጹት መርሳ ቦጃ የተባለ የ29 ዓመት ወጣት መስከረም 23 ቀን 2018 ዓ ም ምሽት ላይ ብዛቱ 46 የሆነ የመከላከያ ሰራዊት የደንብ ልብስ፣ 30 የጀለቢያ ሻርፕ፣ መቶ ከቆዳ የተሰሩ ትጥቆች፣ ሁለት ከስክስ ሶስት ቦቲ ጫማ፣ አራት የተለያዩ የባንክ ደብተሮች፣ ሁለት ሞባይሎች፣ ኤቲኤም ካርድ እና የተለያየ ባንክ ወጪና ገቢ የተደረጉ ደረሰኞችን ይዞ ሲንቀሳቀስ በቁጥጥር ስር ውለዋል። ተጠርጣሪው ግለሰብ አልባሳቶቹን ከፍቼ ከተማ ወደ ኩዮ ወረዳ ይዞ ሲንቀሳቀስ በተደረገ ክትትል በቁጥጥር ስር መዋሉ ተገልጿል። ግለሰቡ አልባሳቱንና ቁሳቁሶቹን በአካባቢው የጦር መሳሪያ ታጥቆ ለሚንቀሳቀሱ አካላት በድብቅ ለማድረስ ሲንቀሳቀስ እንደነበር የተናገሩት ኢንስፔክተር ባይሳ ደቦ ይህን ያህል ብዛት ያለው የፀጥታ አካላት ጉዳት አልባሳትና ቁሳቁስ እንዴት እጁ ሊገባ እንደቻለና ና ከየት እንደመጣ ምርመራው ሲጠናቀቅ ለፍትህ አካላት እንደሚቀርብ ገልጸዋል። ዘገባው የመባ ወርቅነ ነው። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎቻችን ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው ለፍ መረጃዎች እንለፍ። የቬንዙዌላ የተቃዋሚ ፓርቲ መሪ ማሪያ ኮሪና ማቻዶ የኖቤል የሰላም ሽልማትን አሸነፈች። በቬንዙዌላ ዋነኛ የተቃዋሚ ፓርቲ መሪ የሆነችው ማሪያ ኮርና ማቻዶ የ2025 የኖቤል የሰላም ሽልማት ተሰጥቷታል። በኦስሎ የሚገኘው የኖርዌይ የኖቤል ተቋም ሽልማቱን በዛሬው እለት የኖቤል ኮሚቴ ይፋ እንዳደረገው ለቬንዙዌላ ህዝቦች ዲሞክራሲያዊ መብቶችን በማስፈን ፍትሐዊና ሰላማዊ ከአምባገንነት ወደ ዲሞክራሲ ለመሸጋገር ላደረገችው ያላሰለሰ ጥረት የሰላም የኖቤል ሽልማትን ተቀብላለች። ፕሬዚዳንት ትራምፕ የኖቤል የሰላም ሽልማትን ለመሸለም ባደረጉት ጥረት ሳይሳካላቸው ቀርቷል። ትራምፕ ለሽልማት ያቀረቡት የይገባኛል ሂደት ረጅም ጊዜ የሚወስድ ነበር። የእጩነት ቀነ ገደብ በየካቲት አንድ ሲያበቃ የሁለተኛ የስልጣን ዘመናቸው ከጀመሩ የሳምንታት እድሜ ብቻ ነበራቸውም። ይህም በሰባት ወራት ውስጥ ሰባት ጦርነቶችን አስቀርቻለሁ ብለው ትራምፕ የገለጹት ሂደት ከጥቆማ ቀነ ገደቡ በኋላ ነው። ትራምፕ ምንም እንኳን መፍትሄ እንዳመጡ ቢናገሩም አብዛኞቹ ችግሮች በውጥረት ውስጥ እንደቀጠሉ ናቸው። እንደ ኢሮፓውያን አቆጣጠር የ2024 ሽልማት ለጃፓን የኤና ኤች ቦምብ ተፈረርስ ድርጅት ለኒሆን ሂዳንኮይ ከኒውክለር ጦር መሳሪያ ነጻ የሆነችን ዓለም ለማምጣት ላደረገው ጥረት ተሰጥቶታል። እውቅናው ድርጅቱ በ1945 በሂሮሺማና ናጋሳኪ የጃፓን ከተሞች የኒውክለር ጦር መሳሪያን ለማጥፋትና ና የአሜሪካን የአቶሚክ ቦምብን ጥቃት የተረፉትን ሰዎች ምስክርነት ለመጠበቅ ለአስር ዓመታት ያካሄደውን ዘመቻ የሚያበረታታ ነው። ቀይ መስቀል የታገቱና እስረኞችን ልውውጥ ሂደት ለመርዳት ዝግጁ መሆኑን አስታወቀ። ዓለም አቀፉ የቀይ መስቀል ኮሚቴ ታጋቾችንና እስረኞችን ወደ ቤተሰቦቻቸው እንዲመልሱ በመርዳት ስምምነቱን ለመደገፍ ዝግጁ ነኝ ብለዋል። በመግለጫው በጋዛ እስራኤልና ዌስት ባንክ ያሉ ታጋቾችንና እስረኞችን ወደ ቤተሰቦቻቸው እንዲሁም ወደሚወዷቸው ወገኖቻቸው ለማገናኘት ብሎም የታጋቾችን አስከሬን ለመመለስ ለመርዳት ዝግጁ ነን ብለዋል። እርዳታ ወደ ጋዛ በማምጣት እንደሚያከፋፍሉ መግለጫው አክሏል። ፕሬዚዳንት ሚርጃና ስፖልጃሪክ መጪዎቹ ቀናት ወሳኝ ናቸው። ስምምነቱ ውበትን ለማዳን ና ስቃይን ለማቃለል ወሳኝ እድል ይሰጣል ብለዋል ሁለቱ ወገኖች የገቡት ቃል ኪዳናቸውን እንዲወጡም አሳስበዋል ሲሉ ተደምጠዋል አለም አቀፉ የቀይ መስቀል ኮሚቴ ቀደም ሲል በእስራኤል ና በሐማስ መካከል የሚደረጉ የእገታ ልውውጦች ለማመቻቸት ረድቷል የእስራኤል መንግስት ከሐማስ ጋር የተደረገውን ስምምነት ካጸደቀ በኋላ የተኩስ አቁም ስምምነት በጋዛ ተግባራዊ ሆኗል የእስራኤል ወታደሮች ከግዛቱ መውጣት መጀመራቸውን ነዋሪዎች ተናግረዋል በስምምነቱ መሰረት የእስራኤል ጦር ከጋዛ ሰ ሲቀርጥ ለመውጣት 24 ሰዓታት አለው። የእስራኤል ጦር እንደዘገበው በአካባቢው ሰዓት አቆጣጠር ከቀኑ አስር ሰዓት ወታደሮች ወደ እስራኤል ግዛት እንደሚደርሱ ተገምቷል። ሐማስ ሁሉንም እስራኤላውያን ታጋቾችን ለመልቀቅ 72 ሰዓታት ሲኖረው፣ እስራኤል ደግሞ በመቶዎች የሚቆጠሩ ፍልስጤማውያን እስረኞችን ትፈታለች ተብሎ ይጠበቃል። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥና የባህር ማዶ የብስራት የዩቱብ መረጃ ሰዓታችን ይህን ይመስላል። መረጃዎቹን ወደ እናንተ እያደረስኩ ሰማሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጊያለሁ። መልካም ቆይታ